በዛሬው ቪዲዮያችን ቆንጆ ቆንጆ የሆኑ የቢዝነስ ሀሳቦችን የማሳያችሁ ይሆናል። በተለይ ደግሞ ከቢዝነስ አንግል አዲስ ለሆናችሁ የትኛውን ቢዝነስ ብሰራ ያዋጣኛል ብላችሁ ጥያቄ ያላችሁ ሰዎች ከየት እንደምትጀምሩ እንዲሁ ጥያቄ ለፈጠረባችሁ ሰዎች አዳዲስ የሆኑ ቢዝነሶች ሲጀመሩ መጀመሪያ ማወቅ ያለብን ምን አይነት ነገሮች ናቸው የሚለውን ነገር ከሀ እስከ ፐ የምንነጋገር ይሆናል። እዚህ ቻናሉን አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ በትህትና ጠይቃለሁ። በዚህ ዩትዩብ ቻናል ላይ የተለያዩ ፋይናንስ ነክ እንዲሁም ደግሞ የተለያዩ አይነት መረጃዎችን ሼር የምንደራረግበት ከማርኬት እንዲሁም ደግሞ የተለያዩ የሞኒተሪ የሆኑ ነገሮችን ሼር ማድረጋችሁ የመረጃ ፕላትፎርም ይሆናል ማለት ነው። ለዛሬ ግን አዲስ የሆነ ቢዝነስ ስንጀምር ምን አይነት ነገሮችን ማሟላት አለብን የሚሉትን ኦቨርቪው የማሳያችሁ። የመጀመሪያው ምን ይመስላችሁ? የመጀመሪያው ነገር ኢንተርፕረነር እንደሆንን ከመጀመራችን በፊት ማወቅ ነው። ስራውን ከመጀመራችን በፊት እራሳችንን ስራ እንደሚጀመር እንደ አንድ ስራ ባለቤት አድርገን ማወቅ አለብን ማለት ነው። ሌላው እና ሁለተኛው ነገር ደግሞ ያንን ካሟላን በኋላ ሃሳቦችን የቢዝነስ ሃሳቦችን ጄኔሬት የማድረግ አቅምን ማዳበር እንደዚህ አይነት ነገሮችን በምናደርግበት ሰዓት እንግዲህ የተለያዩ አይነት ሜካኒዝሞችን መጠቀም እንችላለን። ለምሳሌ ሰርች ማድረግ ይቻላል። የተለያዩ ኤአይ ቴክኖሎጂዎችን መጠቀም ይቻላል። ጽንሰ ሀሳቦችን ደግሞ ምናልባት ከአካባቢያችን ከምናየው ከምንሰማውም መረጃዎችን በማጣራት እንዲሁም ደግሞ ከሌጋል ከሆኑ ምንጮች ማግኘት ዋስትና ያለው የሆነ ቢዝነስ መጀመር እንችላለን ማለት ነው። ለመጣልን አይዲያ ሪሰርቻችን ቤዝ ያደርጋል የምንሰራው አይዲያ ምናልባት ጥሩም ላይሆን ይችላል። ስለዚህ ቀደም ያሉ በአይዲያችን ዙሪያ የተሰሩ ነገሮችን ሪሰርች ማድረግ፣ በምን ዙሪያ እንደዚህ አይነት ስራዎች ተሰሩ? ምን አይነት ኢምፓክት አላቸው? ምን አይነት ትርፍ አላቸው? ምን አይነት የሚገጥሙት ኦብስታክል አለው? ኢንሰንቲቭ ምንድን ነው? ሪኳየርመንቱ እነዚህ ነገሮች ምን ምን ለማሟላት ምን አይነት ምን ሁኔታ ማሟላት አለብኝ የሚለው ነገር እሱንም፣ ቅድሚያ ማሰብ አለብን። ሌላው እና አራተኛው ያሰብነውን ሀሳብ ምናልባት ወደ መሬት ማውረድ ይሆናል። ስናወርድ እንግዲህ ምናልባት ከጥናታችን ከሀሳባችን ጋር በማይጋጭ መልኩ ሪል ወርልድ ላይ የማውረድ ስራን ማከናወን አለብን። ይህ ለብዙዎቹ ከባድ ነው። ምናልባት እንደ ማንኛውም ሰው መስራት የምፈልገው ብዙ ነገር ይኖራል ግን ደግሞ የሚገድቡን ብዙ ነገሮች አሉ። ካፒታል ሊሆን ይችላል፣ የመስራት አቅም ሊሆን ይችላል። እነዛ ጋፖችን የምንሞላበትን ነገር ግን መጀመሪያ ምን ማድረግ አለብን ማለት ነው፣ ማሳደግ መቻል አለብን። የካፒታል እጥረት ከሆነ ካፒታላችንን ማሳደግ ሊሆን ይችላል። ምናልባት የክህሎትን ምጥረት ከሆነ ያንን ክህሎታችንን፣ ጋፓችንን የምንሞላበትን ስኪሎችን በአጭር ጊዜ ውስጥ ለማዳበር ያስፈልገናል ማለት ነው። ሪል ወርልድ ላይ ካወረድም በኋላ የቢዝነስ ፕላን እጅጉን ጣም ያስፈልጋል። ቢዝነስ ፕላን በጣም ወሳኝ የሆነ ነገር ነው። ቼክሊስት ያስፈልገናል። የሽያጭ የሆኑ ሴልስ ምናልባት ፕሮዳክት በምናደርገው ልክ ፕሮዳክታችንን የሚቀበሉንን ነገሮችን ማስቀመጥ ለምሳሌ ከስተምሮችን እንዴት አንድን እንደምናደርግ ሊሆን ይችላል ለምን አይነት ደንበኛ ሲግመንት የሰፕላይ ተቀባዮቻችንን ለማን ለማን ነው የምናቀርበው የሚለውን ነገር በፕላን የተመሰረተ ቢዝነስ ፕላንን መሰረት ያደረገ ሀሳቦችን ማውረድ አለብን ማለት ነው። ኛው ደግሞ ደግሞ ከቢዝነስ ፕላን ጋር የማይነጣጠልን ነገር ምንድን ነው? የሊጋል ስትራክቸር ነው። ሊጋል ስትራክቸር ወሳኝ የሆነ ነገር ነው። አንድ ቢዝነስ ስንጀምር ሬጅስተር ከማድረግ ከህጋዊ ኦፊስ ሬጅስተር ከማድረግ አንስቶ የግብር አከፋፈላችንን የተለያዩ የሲስተም የፍቃድ አሰጣጥ ጋር በተያያዘ እነሱን ህጋዊ ማድረግ እጅግ በጣም ወሳኝ ነው። ምክንያቱም ህጋዊ ባለሆነ መንገድ የጀመርነው ቢዝነስ አዘ ኢንድ ኦፍ ዘ ዴይ ምናልባት ዲስትራክቲቭ በሆነ ዌይ ክሎዝ ሊያደርግብን ይችላል። እኛንም ምናልባት ወደ ኪሳራ ልንገባበት የምንችለውን ሁኔታ ሊያፋጠንብን ይችላል። ስለዚህ ስትራክቸሩን ሌጋል ማድረግ ከቢዝነስ ፕላኑ ቀጥሎ የሚመጣ ሌላኛው ፕሮሰስ ነው ማለት ነው። ቻናሉን ሰብስክራይብ ሳታደርጉ እየተከታተላችሁ ያላችሁ እያወራን ያለ ነው ስለ ስቴፕ ነው። አንድ ሰው ቢዝነስ ስታርት ሲያደርግ ከምን ተነስቶ ምን አይነት ነገሮችን ማሟላት አለብን እየተባባልን እየተነጋገር ነው ና ያለ ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዲሁም ደግሞ ሰብስክራይብ ማድረግ አይረሳ። እንቀጥላለን። ሌላው ደግሞ ሌጋል ካደረግን በኋላ የታክስ ሬጉሌሽኑ ምንድን ነው የሚለው እኔ ከምሰራበት የቢዝነስ ኒች ጋር እንዲሁም ደግሞ እኔ ከምሰራበት የቢዝነስ ስትራክቸር ጋር ያሉት የታክስ ኦብሊጌሽኖች ሕጋቸው ምን ይመስላል የሚለው ነገር እንደዚሁ ማጥናት ያስፈልጋል ማለት ነው። ምናልባት ይሆናል ወይም ደግሞ ይጠበቅብኛል ብለን የማናስበውን አይነት ታክስ ልንጠየቅ ስለምንችል ከዛ በፊት ከቢዝነስ ፕላናችን ስትራክቸራችንን ሌጋል ካስደረግን በኋላ የታክስ አከፋፈሉ ምን ይመስላል የሚለውን ነገር በደንብ አድርገን ከባለሙያ ጋር ብቻ ማጥራትና ቢዝነሳችንን ከዛ ጋር ማዋሃድ አለብን ማለት ነው። ሌላውን ደግሞ ምናልባት እነዚህ ወሳኝ የሆኑ ነገሮችን ካሟላም በኋላ የቢዝነሳችንን አይደንቲቲ ምናልባት ብራንድ ሊሆን ይችላል መገንባት፣ ዌብሳይት ሊሆን ይችላል፣ በሶሻል ሚዲያም ሊሆን ይችላል ከምንሰራው ጋር ተመሳሳይ የሆነ ኒችን ወይም ደግሞ የምንሰራበትን ኢንዱስትሪ የሚያንጸባርቅ ብራንድ መፍጠር ወይም ደግሞ ዌብሳይት መፍጠር ይኖርብናል ማለት ነው። ብዙ አይነት ከሶሻል ሚዲያ ጀምሮ በተለያዩ ሶሻል ሚዲያ ኔትወርኮች ቢዝነሳችንን ሊንክ የምናደርግበትን አግባብ መፍጠር እጅግ በጣም ወሳኝነት አለ። ምክንያቱም በአሁኑ ሰዓት ላይ እንደምታውቁት ከሶሻል ሚዲያ ጋር የማይሰራ ነገር የለም። ፕሮሞሽን እጅግ በጣም የጀርባ አጥንት ከመሆኑ አንፃር ባለን አግባብ ምናልባት ከስልክ ጀምሮ፣ ከቴሌግራም፣ ከፌስቡክ፣ ከቲክቶክ፣ ከዩቱብ ባለን አማራጭ ሙሉ ር ደግሞ የፈንዲንግ ኦፕሽን ቢዝነሳችንን ስንጀምር ፈንድ የምናደርገው ገንዘባችን ከየት ነው የሚመጣው? ከብድር ነው? ከኢንቨስትመንት ነው ወይስ ከተለያዩ ዋስትናዎችን አስይዘን ነው ወይ የተለያየ ነገር ማለት ነው። እና እሱ እራሱ ኦፕሽን አለው። ምናልባት ከባንክ ልንበደር እንችላለን። ከጥቃቅንና አነስተኛ ማይክሮፋይናንስ ልንበደር እንችላለን። እንዲሁም ደግሞ እቃ ማስያዝም እንችላለን። የተለያዩ አይነት አማራጮችን ማየት እንችላለን ማለት ነው። ምክንያቱም ይሄ ሪል የሆነ ነገር ስለሆነ ማለት ነው። ሰው ቢዝነስ ሲጀምር ምናልባት ቤቱን አስይዞ ከባንክ ተበድሮ ቢዝነስ ሊጀምር ይችላል። መኪናውን አስይዞ ቢዝነስ ሊጀምር ይችላል። እንዲሁም ደግሞ የተለያዩ ፈንድ የሚያደርግባቸውን ቀደም ያሉ ኢንቨስትመንቶችን ገንብቶ ከዛ በሚያገኘው እንዲሁ ሌላ ቢዝነስን ሊጀምር ይችላል ማለት ነው። ስለዚህ ፈንዲንግ ኦፕሽናችንን ለቢዝነሳችን ያለውንም ማጤን ኦፕሽናችንን የሚያስኬድ ነው ወይ የሚያስቀጥል ነው ወይ ወይስ ምናልባት የሆነ ቦታ ላይ ስታክ ሊያደርግብን ይችላል የሚለው ነገር እሱንም መገንዘብ እጅግ በጣም ወሳኝነት አለው ማለት ነው። ምንድን ነው ከስራው ጋር በተያያዘ እነዚህ ነገሮች የጠቀስኩላችሁ ነገሮች ሁሉ ካሟላችሁ በኋላ ምንድን ነው የሚሰራውን ስራ ማን ነው የሚለው ጥያቄን የሚመልስ የሆነ ስራ መስራት ነው። ሪኩርመንት ምናልባት ከዛ ስራ ጋር ማች ሊያደርግ የሚችለው ሰው በሴልስ ሊሆን ይችላል፣ በሪኩርመንት በማርኬቲንግ ዙሪያ ፕሮዳክት የሚያደርገው ያንን ነገር ማን ነው ወይም ደግሞ የሚቀበለው ሰው ማን ነው የሚለውን፣ ወይም በሎጂስቲክ ዙሪያ ያንን እቃ ከቦታ ቦታ የሚያመላልሰው ሰው ማን ነው የሚለውን የቲም የሆነ ስራ፣ እንዲሁም ደግሞ የምትመሰረቱትን ቢዝነስ ካልቸር በተመለከተ የስራ ባህልን የመገንባት ስራ ወሳኙ ነው። መጨረሻ ላይ ባድርጎም ነገር ግን ወሳኙ ነው። ኤች አር ሊኖረው ይችላል ላይኖረው ይችላል። ምናልባት ራሳችሁ የኤች አርን ስራ የሰራተኛ የመመልመል እንዲሁም ደግሞ ማስታወቂያ የመውጣትና የፈለጋችሁትን አቅም አለ የምትብትን ሰራተኛ የመቅጠር እንዲሁም ደግሞ አሴን የማድረግ ስልጣን የራሳችሁ ሊሆን ይችላል። ምናልባት ሶል ፕሮፕሬተርሽፕ ከሆናችሁ አንድ ሰው ሊያስፈልጋችሁ ይችላል፣ ሁለት ሰው ሊያስፈልጋችሁ ይችላል። እንደ ቢዝነሱ አይነት ማለት ነው። ሌላው ነገር ምንድን ነው ደግሞ የሴትስ ማርኬትም ከሆነ አንድ ሰው ብቻ ትሰሩ ትችላላችሁ ማለት ነው። በመጨረሻ ግን መላችሁ ነገር ምንድን ነው ኪፕ አድርጋችሁ የምትቀጥሉት ስራ ነው፣ ወይም ፓርታይ የምትሰሩት ስራ ነው፣ ወይም ደግሞ ሌላ ስራን እያስኬዳችሁት የምሰሩት ስራ ከሆነ ያንን ነገር ለማስቀጠል ጥረታችሁን አሟጧችሁ መጠቀም ማለት ነው። ከላይ የጠቀስኩላችሁ ወደ ስምንት ዘጠኝ የሚሆኑ የስታርታፕ ቢዝነስ ዋና ዋናዎቹ ናቸው። በደንብ ብሬክ ዳውን አላረኳቸውም፣ ነገር ግን እጅግ በጣም ወሳኝ ናቸው። ብሬክ ዳውን ባረግላችሁ በጣም ሰፋፊ የሆኑ ሀሳቦች የሚወጧቸው ናቸው። በሌላ ጊዜ እንደዚሁ የተወሰኑ የቢዝነስ አይዲያዎችን እንዲሁም ደግሞ የተለያዩ የፋይናንስ የሆኑ ነክ ቪዲዮዎችን በዚህ ዩቲዩብ ቻናል ላይ ያገኛሉ። ሰብስክራይብ ሳታደርጉ እያያችሁ ያላችሁ ከተመቻችሁ ላይክ ሼር አድርጉት። አመሰግናለሁ።